ፋሚሊዎቼ እንዴት አላችሁ? ያው ተነፋፍቀናል፣ ከች ብለናል። ዛሬ ጸዴ ፕራንክን ያለን እዋዋና እህትየውን ፕራንክ እናረጋችኋለን። ከዚህ በፊት የሰሩኝን ፕራንክ ተመልክታችሁታል። ባለፈውን ቪዲዮ እዋዋ የእብድ ካራክተር ተጫውታ ፕራንክ አርጋኛለች። ከባድ ፕራንክን ነው ያደረጉኝ። እበቀልሻለሁ ብያት ነበር። እህትየውን ዛሬ ሲጋራ እንድታጨስ አደርጋታለሁ ለቀረጻ ነው ብዬ። ልክ እሷ እያጨሰች እዋዋ የምትመጣበትን ሳትጠብቅ ነው ያንን ማደርገው እኩል ይገናኛሉ። ሁለቱንም ነው ፕራንክ የምናረጋቸው። የሚፈጠረውን ነገር አብረን ነው የምናየው። ሰብስክራይብ፣ ሼር፣ ላይ ኮሜንት እያደረጋችሁ አብራችሁን ቆዩ። ይመቻችሁ። ወደ ፕራንኩ ቀይቲ። ዛሬ የምንሰራው ቪዲዮ ማለት ነው ስለ ሱስ አስከፊነት ነው። እና ይህን ሲጋራና ላይተር አዘጋጅቻለሁ። ካሜራ ሲጋራና ላይተር አዘጋጅቻለሁ። የምንሰራው ቪዲዮ ስለ ሱስ አስከፊነት ነው። እንዴ አንቺ

አረማው ወጥ ትርፌ ታውቂ የለብኝም። አንቺ እኮ ምንም የጎደለው ነገር የለብሽም፣ አተማርሽም፣ ብዙ ነገር አልሰማሽም። ግን ምን ያህል ሲጋራ ጉዳት እንዳለው አታውቂም? እያወኩ እሞራለሁ። የኔ እናት እኔ ደክሞኛል። ከዚህ በኋላ ያለው ሁሉ አበሳ ለመሸከም ዝግጁ አይደለም። ደክሞኛል። ምን እንደምን አድራጅ እያጭስ እጅ ከፍኝ ይላል ታየው ለፊት ወጣ

በቃ ዞር በይ እናት። ሲጋራ ሲጋራ ነው። ራሷን ይጂ በቃ

ነበር እኔ እንደዚህ አይነት ቪዲዮ ሲሰራ እንኳን አሉ እንኳን ለቪዲዮ እንኳን ለመቅረጽ እንኳን ሲሰራበት እንዴት እንደሚቀፈኝ

እዚ አታስመስ አታስመስ ይበቃ፣ በቃ እውነት ወጣ አይደለ? ማቆሙን ካለብሽ ዛሬ አቁም፣ ይበቃ ይበቃል።

ለምን የማይጠቅም ለማንም የሚጠቅም ነገር አይደለም። ሲጋራ ብለሽ ወደ ትክክለኛ ተመልሶ መግባት ይቻላል። ድርቅ ብለሽ ዓይንሽን ነው ሲገባ ቤቱ ሁሌ እየታመመን ነበር ደሞ